ቪዲዮውን ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቶኝ፣ ፅናት ድራማን ለተለመደው ክፍል ሰማንያ ዘጠኝ ይዤላችሁ ካች ብያለሁ። እዚህ ጋ ወይ ጉድ ጉድ! ሽናል ሰማሽ? ስለዛች ተማሚዋ ስለ ቤት ኢኮኖሚ ልሽ፣ ባክሽን፣ አታስመሴ እሱ ያለ ቤቲ፣ በነገራችን ላይ ራ ፍቅረኛ እየ በመጀመሪያዋ መታለ አምማት አምማታን አንተን ሁሉ ጊዜ የምታስበው የሀይምሮ በሽተኛ ሆናለች እና እስክትረጋጋ ድረስ አንተ ቤት ትሆን ብለው ይዘዋት የመጡት ማለት ነው። ከዛ ከዛ ማለት ነው ቤቷ ይዘዋት መጥተዋል። ቤቲ በጣም ቀውስ ብላለይ አሁን ናሁን ማለት ነው። ለምንድን ነው ጽናትን የሚጎዳ ነገር እያደረግክ ዝም የምልህ? እያለው ሆነ አሁን ጓደኛው ማለት ነው። በነገራችን ላይ ያው ጽናትም የተባለው ለዛ ነው። ድራማ በጣም በጣም ሕጋዊ ሰው ነች። ኪራ በተደጋጋሚ እያጠፋ በተደጋጋሚ ቅርታ እየጠየቀ የእሷን እየጎዳት ነው ማለት ነው ጽናትዬን በጣም እያሳዘናት ነው እኔ ለነርሷ እንደምነግራት ስለሚያውቁ ፈርተው መለሷት አየህ እያለች ነው ቤቴ አሁን ደግሞ ናሁምና ምሮ አንድ ላይ ናቸው አንቺ ግን አትጁ እሺ እየረበሽን እየተረቆጣና እየረበሽን እየተቆጣ መርፌ ወጋን እያለች ነው ቤቴ እኔ ከፈጣሪ ከሱ ጋር ከሱ ጋር እንዴት እንዳገናኘኝ። አሁንስ በጣም መሮኛል እያለች ነው ጽናት። በጣም ቆንጆ ቤት ነው የምጣ ነው እያለች ነው ምሮ እና ታዲያ የቤት የባልሽ ምርጫ እኮ ነው አላት። አንቺን እኮ ሁሉ ነገር የቻልሽ ሴት ነሽ እያላት ነው ማለት ነው። አንቺ እኮ ሁሉ ነገር የቻልሽ ሴት ነሽ። አንቺ እኮ ሁሉ ነገር ሁሉ ነገር የነሽ ኑሮ አንቺ ማለት ከበቂ በላይ ነሽ። ምንም ነገር አታስቢ። ለማንኛውም ነገር ለሁሉም ነገር አመሰግናለሁ። እንደዚህ አትበይ እባክሽ። እያ ሀሳቤ የተንከባከቤ ሴት ልጅን እንዴት መያዝ እንደሚያውቅ እንዴት ትባል እንደሰጠኝ እና ስለሙሉ ጉድለቴ ስለሰጠኝ ፈጣሪን አመሰግናለሁ። እኔም እኮ ልክ እንደ አንቺ ቤተሰቧን አክባሪ ፈራያ እግዚአብሔር ያላት ራሷን የምጠብቅ ሴት ስራ ገባሁ፣ እድለኛ ነኝ እያላት ነኝ። አሁን እሱ ደግሞ የሚወድባል፣ ምንም ቢሆን አንተን በጣም ነው የማፈቅርህ፣ እንደማፈቅርህ ወቄ በጣም ጥሩ ባል ነው የሰጠኝ እያለችው ነው ምሮ። በነገራችን ላይ የናሆንና የምሮ ፍቅር በጣም ደስ ይላል። የኪሩሬል ፅናት ግን በቃ ሁሉ ጊዜ ችግር እንደገጠመ ሁሉ ጊዜ ችግር እንደገጠመ ሆነና ፈጣሪ አምላክ የናሆንና የምሮን ፍቅር ይስጠን። አፈቆሻል። የእኔ እናት አንቺ ለእኔ ከዓለም ላይ ሁሉ ካሉ ሴቶች ሁሉ አንደኛ ነሽ፣ ከአንቺ የሚበልጥ ቤ ሴት የለም እያላት ነው፣ ማለት ነው ምሮ ደግሞ እንዲህ እያለች ነው። ምንድን ነው አለችው፣ ምንድን ነው አለችው። ቆይ ግን ከዚህ ይህን ያህል ምንድን ነው እያለችው እየጠየቀችው ነው። አሁ አሁን እንኳ ከበድ ይላል ፈታ በይልኝ እያላት ነው። ምን ይሻላል ግን ምን ይሻላል ግን ፍቅር እያለች፣ እሱ ደግሞ መሳም አላት። አንተ ልጅ ግን እኔ ስብስምህ ጭርት እንዳይወጣብህ። ባንች ከሆነ ለምን የስር ድር አይወጣብኝ ምን አገባያኝ እያለ ነው። እንደዚህ ስትስቂ እኮ እንደ አዲስ ፍቅር እንደሚዜ ታውቂያለሽ አይደለ? እንደዚህ ስቂ በጣም ደስ ይለኛል፣ ስትከፊ አልፈልግም እያላት ነው ማለት ነው። አሁን ደግሞ እነ ኪሩቤል ቤት ይህች ሴትዮ ቤቲን ይዛ እያንኳኳች መጣች ማለት ነው። የእነ ኪሩቤልን ትዳር ልበጠብጥ ማለት ነው። እያንኳኳች ነው ልጇን ይዛ መታለች። እንግዲህ እምቢ ሲሏ ጭራሽ እነ ልጇ ተስባ መጣ። የመጀመሪያ ብቻ መታ ነበረ። ታቃላችሁ፣ ከዚህ በፊት የጽናት ልጅ ያስወረደችው መድኃኒት ሰጣ ቤቲ ነች። ጽናትን በጣም የምታሰቃይ ሴት ነበረች። አሁን መጥተው እስከነ ልጇ በር እያንኳኩ ነው ምንድን ነው ተረጋጉ እንጂ ለምን እንደዚህ ምታንኳኩት እያለ ኪሩቤል ወጣ ማለት ነው አቀፈችው ማለት ነው እንዴ እዚህ ምን ትሰሪ ያለሽ አላት እዛ ኮ የምንገናኝበት ቦታ ስጠብቅ የለም ደግሞ በህልሜም ስጠብቅ አልመጣም ከዛኔ መጣሁኝ አለች አሁን ይዘሻት ሂጂ ከዚህ እባክህን ልጅ በጣም እየባሰባ ነው ትንሽ ትንሽ አታሳዝንም ትልቅ ሰው አታከብርም ወይ ምንም የሚራራ እንጀት የለህም ወይ እባክህን እባክህን እያለችው ነው ያው ኪርቤል ደግሞ እንግዲህ በዚህ በኩል ጽናት አለች በዚህ በኩል ደግሞ ሴትዮ እያስጨነቀችው ነው እና መሀል ላይ ሆኖ በቃ ተሸግሯል ማለት ነው እሱ ደግሞ እኔ ምን አገባኝ ቆይ ቤቴ ሲበጠበጥ አይታይሽም እንዴ እሺ ከሷ ፊት እንደዚህ መነጋገሩ ጥሩ አይደለም። ባክ ባክ ልጅ በነገራችን ላይ የቤት እና ራስ ወዳድ ናቸው። ራሳቸው ልጅ ነው እንጂ ለጽናት እና ለኪሩቤል ትዳር በጭራሽ ምንም ጉዳይ አልሰጣቸውም ማለት ነው። ምን ነው ልጅ ህጻን ናት አልሽ። ይህኛውን ጨካኝ ክራ የፈጠረችው ያቺ ለሱ አሳቢና አዛኛዎች ጽናት እንደዚህ ያደረገቻት እሷ ነች እያለ ነው ኪሩቤል። እሷ እኮ ነች እንደዚህ አጥፍጣለች እኮ አውቃለሁ። እባክህ ልጄ ታመኔ ለአንድ ሳምንት ብቻ በጣም ይቅርታ፣ እሷን ከብደቷ ለማዳን ብዬ ቤቴን አልበጠብጥም እያለ ነው ኪሩቤል ማለት ነው። እሷ ደግሞ አሁን ፅናት ሰት መጣ እዚ ሻት ሂጂ። እኔን ነው ሂጂ ያልከኝ አለች። አዎ ካስፈለገም መጥቻ እልሻለሁ። እንዴ ለምን ይህ ኮይን እናንተ ቤታችን ነው። እንደውም እንደውም እኮ በል ሚስት መጣ እዚህ ነበር ነበር የምንገናኘው። እሱ በፊት ነበር፣ አሁን አይደለም። አሁን ጽናት ሰዓት መጣ፣ ከዚህ ሂዱ። ለምንድን ነው ግን አንተ የምትቆጣው? ያኛው ኪራ ኮኔ አይቆጣኝም ነበር እያለች ነው። እባክሽ እዚህ ሻቲጂ። እንደውም እንደውም አልሄድም በቃ። እንደውም እንደውም ከቻልክ መልሰኝ። አልሄድም ብላ እያፈጠጠችበት አያት አይደለ እንደዚህ ሻርጋት። እንኳ አይደለ ምንም አይገባትም ምን ያህል እንደታመመች እንግዲህ ምን እላለሁ የልጄን ጤና መልስልኝ እንጂ ፈጣሪ ብለው ልጃቸውን ይዘው ሊሄዱ ነው ማለት ነው ጭራሽ ተከትለው ገቡ ማለት ነው ልጃቸውን ይዘው ገቡ እንግዲህ ህ ፅናትን እንዴት እንደምትሆን ማየት ነው መጣች ማንሽ አለቻት ጭበሬ ማታቃት ምን ሊና ማለት ቤቲ ቤቲ ቤት ይባላለሁ ይሄ ይሄ ቤታችን ነው አንደውም አስታውሳለሁ እዚህ ነበር ጋር ነበር የምንቀመጠው ተነሽ አለቻት እንዴ፣ አረ፣ ቤት ተሳስተሽ እንዳይሆን አለች ሊና። ሶፋችም እኮ ነጭ ነበር። ቆይ ለምንድን ነው የቀየራችሁት? ለምንድን ነው ቤቴን የነቀጣችሁኝ? አንቺ ቤት ተሳስተሽ ይሆናል አለቻት ሊና። አንቺ አንቺ ማነሽ? አለቻት አንቺ ራሱ ማነሽ? እንዴት እንደ እብድ ሰው ቤት ዘው ብለሽ ገብተሽ ማነሽ ትይኛለሽ? እንዲህ እያለቻት ነው ሊና ማለት ነው አለች ማነው እብድ? እኔ እብድ አይደለሁም እኔ እብድ አይደለሁም። ዶክተሮቹ ደህና ነሽ ብለውኛል ያላበድኩም ብላ ሊና ላይ ልትወጣባት ነው። እናትዬዋ ለመያዝ እየሞከሩ ነው። ልጅቷ በጣም እያበደች ነው። እብድ ብላታለች። በነገራችን ላይ እማዬ እማዬ ይች ልጅ እብድ ብላኝ አለች ብላ ያው ልትደባደብ ብሎ ማለት ነው። እሷ እብድ ነሽ አለችኝ አለች። ከዛ ሴትዮዋ ደግሞ እሷ እኮ እኔን እብድ አለችኝ። እሷ ራቷ እኮ ናት እብዷ። እሷ ናት እብዷ። እኔን ራሱ እብድ ትለኛለች። አንቺ እንዴት ብትደፍሪ ነው ልጅን እብድ እምትያት? አንቺ ራሱ ጭራቅ ይመስለሽ፣ ልጅን እብድ ትያታለሽ አለች እናትዬ። አበደች ብሎ ልጅ ተሳቃይ ኪሩቤል እንግዲህ በጣም ተጨንቆ በጣም አስቦ ኪራዬ እኮ በጥፊ ሲመታ ደግሞ እንዴት እንደሚያሳ ኪራዬ በጥፊ መታሻን አለች። እህ አራኒ ባቲኝም ባቲኝም ከመሽዋሎ እናቴ እያለች ነው ዲና ማለት አሁን ሁላችሁም ስሙኝ ቤቲ ለዚ አሁን ሁላችሁም ስሙኝ ቤቲ ለተወሰነ ሰዓት ጊዜ እዚህ ትቆያለች። ግን ስሙኝ ትዳሬ ላይ የሆነ ነገር ያለሁን ያለምንም ርህራሄ በትዳሬ ላይ እየሆነ ችግር ብትፈጥር ያለምንም ርህራሄ ከቤት አውጥቼ ነው የምጥላት፣ እያለ ነው ኪሩቤል ማለት ነው። እሺ ግን እባክህ ያለችበት ሁኔታ ተደማምሮ ጥሩ ሁኔታ አይደለችም። እባክህ ልጅ የተረዳት እባክህ ነ እያሉ ተናገርኩኝ። እንግዲህ ምንም አይነት ያውልህ ልጅ ጤና እንጂ መጠለያ ያታ አይደለም የመጣችው። ምን ማለት ነው ይሄ አሉ በቃ ይዟችሁ ተረጋጊ አለች ሊና። ግን እኮ ክልበል እኮ ያጫውተኛል እንጂ እኔን፣ አይቆጣኝም። ወይኔ ታውቀዋለሽ ማለት ነው ኪራዬ እኮ እኔን ይወደኛል አለች። በፍቅር ነው ያበደችው። አንቺ ልጅን አበደች እንዳትዬ አሉ እናትዮ። አበደች አበደች፣ ሌና የእብድ ሰላለች። አቤቴ በጣም ቀወሰች ሌና። ደግሞ ተሻሸች ማለት ነው። እናትየ በጣም ያሳዝናሉ። በነገራችን ላይ አላበድኩም፣ አላበድኩም እኔ እናቴን አላበድኩም። ወይ ጉድ ሰላማዊ ቤት ነው ችግር ማሳለፊያ ቤት ነው ብዬ ነው እንጂ ጭራሽ በብድር ደብደብ እንዴ እያለች ነው ሊና። እናት ጥላኝ ሄደች፣ ኬራን ጥላኝ ሄደ ፍ እያለች ነው አሁንም እኮ የአማኑኤል ቤት እየመሰለኝ ነው አለች። ብቻዋን እያወራይ ነው ደረጃ ላይ ቁጭ ብላ ከዛ ፅናት መጣች ማለት ነው አለች። እንዴት ዋልሽ? አለች። በመከራ አመለጥኩኝ አለች። ለካ ጉድሽና አላየሽም አለቻት። አንችም አንቺም ኪራም ጥላችሁብኝ ሂዳችሁ አለች። የምጉር ነው አለች። ልደበደብ ነበር በብድ የሆነች ብድ መታል። ጉድሽና አልሰማሽም? እንዲ ሰለታማሚ ዋ እኮ ነው የምልሽ። የምን ታማሚ ናት አለች። እንግዲህ እሱን ሂደሽ እያት አለቻት ምንድን ነው አለች ፅናት፣ ምንድን ሆ የጨለለች ልጅ መታለሻለች እያልኩሽ ነው፣ ኪራ ነው እንደዚህ የሚያደርገው ብላ። አይ እንግዲህ ሄዳ ደሞ እንደ ለመደችው እንዳትጣላ እያለች ነው አሁን ፅናት። እየዘለለ ሄደ ማለት ነው። እቺ እብድ ደግሞ አውራ ተከትላ ሄደች። አሁን አየቻት ማለት ነው። ቤት ስታብድ፣ ቢ ቢ ቢ፣ ቆይ ምን ቀራሽ እያለች ነው፣ ዞር በሉ እስኪ ዝም በሉ እያለች አብደል፣ ምን ቀርቶሽ መጣሽ አለች አጽናት። ጤብ እና ቤተሰቦች እየሁላችሁም ላይክ እና ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ስለነበረን ቆይታ ከልብ አመሰግናለው በቀጣይ ቪዲዮ እስከምንመለስ ድረስ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ላይክ እና ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ በቀጣይ ቪዲዮ እስከምንመለስ ድረስ ከልብ እናመሰግናለን። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። እና ጽናት ድራማ በጣም ደስ የሚል ድራማ ነው። ያው እንግዲህ የጽናት ትዕግስት በጣም ደስ የሚል ነው። በጣም ትዕግስተኛ ነች። ኪሩቤል እየደጋገመ እየበደላት ነው። ለማንኛውም ላይክ እና ሸር አድርጉ። ባይ ባይ። ስለነበረን ቆይታ አመሰግናለሁ።